የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አሳውቅኝ ብሎ ተዋወቀኝ። ምን ያህል ስራዎችን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው፣ አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽኝ ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለ ሳይሆን ለራስህ ብለ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞችን አስረዳሁ። ከዚያም አንድ የመወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩ። በነጋታው ይኸው ነጋዴ ደውሎ እህሳ አለኝ። ጌታን ተቀበልኩ በይ አሁን ፍቅራችንን እንጀምር ሲለኝ፣ አሁን የደህንነት ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፈቃድ መሆኑን መወያየት መጸለይም የሚቻለው አሁን ስለምንም ምንም ጉዳይ ማውራት አልፈቅድም አልኩት እረ ከተማርኩ በኋላ አንጃል ብትይኝ እስ ሲለኝ እና በመማር የዘላለም ህይወት አትርፈ መሄድ ነው ምንም አትጎዳም ስለው ብዙም አልተዋጠለትም ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ና አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ የምሩን እኔን ለማስደሰትና ለማሳመን አስቦ ነበር እኔም ቆጣ ብዬ ምን ለማለት ፈልገ ነው ይሄ ለኔ ስድብ ነው ስለው ብስጭት ብሎ ሬድ ፋሽ ምን ይቱና ታያለ አዎ ንቀት ነው ስለው አረ እልም ያርግሽ አለኝ። አዎ ንቀት ነው ስለው አረ እልም ያርግሽ አለኝ። እንደዚህ ማለቱ በጣም አስቆኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳ እንኳን ፈጽሞ የማል አደርገውን ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀተ እንጂ የሁለት ልጆች እናት መሆንሽን አትርሺ ሲለኝ እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከርህ ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም።